አብይ አገዛዝ የኦሮሞ ገዢ ቡድን ነው ወይስ አይደለም የሚለው ነው። የአብይ አገዛዝ ፐርሶናሊስቲክ ዲክቴተርሸፕ፣ የፓርቲም አይደለም ፓርቲም የለም እኮ ብያለሁ። የአብይ አገዛዝ ነው ይሄ። ፐርሶናሊስቲክ ልዩነት አለው ፐርሶናሊስቲክ ዲክቴተርሸፕ። ዛሬ እኮ ብልጽግና ፓርቲ እንደ ስም ይነሳ እንጂ፣ ያኔ እኮ ህወሓት ያደግ እያል ነበር የምንናገረው። ዛሬ እኮ አብይ ብልጽግና ማለት ዋንማን ሾው አብይ አሁን በአሁን ወቅት በመንግስት ውስጥ ያለው ስልጣን መለስ ዜናዊ አልነበረውም ትላል፣ ኃይለ ስላሴ አልነበራቸውም ትላል፣ የላቸውም ብለህ እንደተናገርክ በአንድ ቦታ አይቻሉ። ግን ሪስፖንስብሊ ተጠቅመውበታል ልትል ካልሆነ በስተቀር መለስ ዜናዊም ሆነ መንግስቱ ኃይለ ማርያም ወይም ቀደማው ኃይለስላሴ ስላሴ በአብይ ልክ ስልጣን አልነበራቸውም ብለን እንዴት ልትክር ትችላለን? ኮንሰንትሬሽን ኦፍ ፓወር ነው እያወራ ያለሁት። ያ ፓወሩ ኮንሰንትሬት ነው ነው። ኃይለ ስላሴ ራሱ ስዩመ እግዚአብሔር ይባላል አለ በዛ ጊዜ ክራውን ካውንስል ነበረው፣ በዛ ጊዜ ኮንሰልቴሽን ነበረው። የመለስማ ለየት ያለኮ ነው። ብልጽግናም ሸንጎ አለው። ለስማ የመለስን እኮ ከወሰድከው መለስ ዋን አሞንግ እኮ አለ። ዋን አሞንግ እነ ስዩም አሉ፣ እነ ስዬ ደግሞ እነሱ ሳይወጡማ በተለይ ሌሎቹ አዲሱ አሉ፣ እንበረከት አሉ። ዛሬ እንደዚያ አይነት ነገር የለም። መጽሐፍ ላይ ምን ብለሀል መሰለህ ጨዋር ከዘጠና ሶስት በኋላ ስልጣን በመለስ ዙሪያ በመከማቸቱ እና መለስ የግለሰባዊ አምባገነንነት በመፍጠሩ ምክንያት ትግሉን ከመለስ ጋር ማቆራኘት በጣም ይቀል ነበር ብለሃል። ሶ መጽሐፉ ላይ የአልሬዲ ሰዳት ያ በመለስ ጊዜ የነበረው ነገር ፐርሶናሊስቲክ፣ ማለት የግለሰባዊ አምባገነንነት ሰፍ ነው ብለ በር ትጠቅሳለህ። አሁንም እኔ ይህን ጥያቄ እያነሳ ያለሁበት ምክንያት ከዚህ እወጣለሁ፣ የመጨረሻ ጥያቄ ነው። እነዛ ቅደም ሲል የዘረዘርናቸው የተሳታፊነት፣ የተጠያቂነት፣ የተጠቃሚነትና የውክልና ጉዳይ በአብይ ላይ አፕላይ ተደርገው በመለስ ወይም በመንግስቱ ኃይለ ማርያም ወይም በኃይለ ስላሴ ላይ እንዴት አፕላይ እንደማይደረጉ ሊገባኝ ስላልቻለ ነው። የመጨረሻ ጥያቄ ነው። ፕሮሚስ። በዚህ ዲግሪ ዲግሪ መለስ ኢንፋክት፣ አንዱ የመለስ ችግር እየመጣ የመጣው እነዚህ ይህን ፓርጅ ካደረገ በኋላ የኮሌክቲቭ ሊደርሺፕ የኮሌክቲቭ ዲሲን ሜኪንግ ፕሮሰስ እየቀነሰ መጣ። ችግሩ ኮንትሪቢዩት አደረገ። ኢቨን ላስት ዴይስ ኦፍ መለስ ምክንያቱም ኢዲዮሎጂካል ኮንስትሬንቶች ነበሩ፣ ኢንስቲትዩሽናል ኮንስትሬንቶች ነበሩ። ቻንጅ የሚያደርጉት ስም ፐርጅ ካደረገ በኋላ አሁን ግን ያየለም። አር ዘይ ኦል ዲክቴተርስ ኃይለስላሴም መንግስቱም መለስም፣ የፓወር ኮንሰንትሬሽን አሁን በአንድ እጅ ያለው በኢትዮጵያ ታሪክ ታይቶ የማያውቅ አይደለም። ታዲያ አንተ ለምን የኦሮሞ መንግስት ነው አልክ ከዚህ ቀደም? አዎ ባለጊዜነን ባለተራነን የእኛ ጊዜ ነው፣ በእርግጥ ኦሮሞ ለስልጠና አብቅተናል ለምን አልክ? አሁንስ ያንን ምን ለወጡ ነው? እኔ ያልኩት የሙርና ኦሮሞ የኦሮሞ ፋሽን ነው ስልጣን ላይ ያለው። ይሄን የምለው ለምንድን ነው ታውቃለህ? መካድ አስፈላጊ እንዳልሆነ ይሄንን ስርዓት ኮንስቴን ማድረግ የእኛ አይደለም አይመለከተንም ብሎ በመካድ ከኃላፊነት ከመሸሽ ይልቅ ከኛ የወጡ ናቸው። በእኛ ስም ነው ስልጣን ላይ ያሉት፣ ርፎር ዊ ማስት ኮንስትሬን ደም የሚል ኃላፊነት ሊሰማው ይገባል። ይሄ የኃላፊነት ስሜት በኦሮሞ ሊሂቅ፣ በተለይ በኦሮሞ ሊሂቅ ሊሰማ እንደሚገባ ካስታወስክ፣ ምን ነበረ የነበረው በተለይ እስር ቤት እያለው ኮምፕሊ አብይ ከአማራ ፖለቲካዊ ሀይሎች ጋር አላያንስ በመፍጠሩ የተነሳ ኮምፕሊ እሱን ዲስኦውን በማድረግ ከሀላፊነት ለመሸሽ የሚደረግ ሙከራ ነበረ ያ ትክክል አይደለም ምንም እንኳን እኛ ባንወደውም ምንም እንኳን እኛም ባይወክልም በእኛ ስም ነው ስልጣን ላይ ያለው ኮንስትሬን ማድረግ ሀላፊነት አለብን ማለት ነው እሺ አንድ በቅርብ ያረከው ቃለምልልስ ከዓመት በፊት ነው አክ በቅርብ የሚባል አይደለም ብዙ ባነጋገረው ከደረጃ ኃይሌ ጋር በነበረ ቃለምልልስ ላይ የያዝካቸውን ያራመድካቸውን አቋሞች አሁን የጣልክ ይመስላል በብዙ ሰው ምሳሌዎች ልስጠህና ሀሳብ ሰጥባቸው። በነገራችን ላይ የኮንሲስተንሲ ኢሹ ቅድም ስለተነሳ ሰዎች ኮንሲስተንት አይደለህም እንዲሉ የሚያስችሉትን ምሳሌዎች ነው መዘጠር። አንደኛ ኢትዮጵያ ጥንታዊትና ሬዚሊየንት ስቴት ስለሆነች አትፈርስም ብለህ ነበር። አሁን ግን ግንዷ ተበልቷል ከመፍረስና ድናት እያልክ ነው። ሁለተኛ በዛ ቃለ ምልስ ላይ መንግስት ሰላም ይፈልጋል ለሰላም ቁርጠኛ ነው ብለህ ነበር። አሁን በፍጹም ለሰላም ዝግጁ አይደለም መደለልና መቸርቸር ነው የሚፈልገው እያልክ ነው። ሶስተኛ አገሪቱ አውቶቡስ በአውቶቡስ መስለህ ገደል አፋፍ ላይ ናት ብለህ ነበር። አሁን ገደል ውስጥ ገብታለች እያልክ ነው። አሁን ማለት ያኔ ኢትዮጵያ ውስጥ አኖክራሲን ያለው ብለህ ነበር። አሁን ግለሰባዊ አምባገነነት ነው ያልከው። አይ ቲንክ አኖክራሲ የሚለውንም አሁን የምታራምዶ ይመስለኛል። ሶ የኔ ጥያቄ ምንድን ነው፣ አንተ ያንን በምትልበት ጊዜ ያልነበረ አሁን የተፈጠረ ምን አዲስ ነገር ሙሉ? ነው የአማራ ክልል ጦርነት ነበር፣ የትግራይ ጦርነትም ያው የነበረበት ሁኔታ ያኔ በነበርበት ሁኔታ ነው። የኦሮሚያም ፍጭት እንደዛው ግጭቱ በጣም የከፋው ጨፍጫፋ ምናምን ሁሉ እንደዛው ነውእና ምን ተለወጠና እነዚህን ሀሳቦች ቀየርክ? ብዙ ለውጣ ለ ከፕሪቶሪያ በኋላ እኮ አብይም መንግስትም ሰላም የሰላም ቃል ብቻ ፕራክቲካሊ የዲፕሎማቲክ ኮሚኒቲን እንጌጅ ያደርጉ ነበረ። ፕራክቲ የማቀው ነገር ነበረ። በተቻለ መጠን ነገሮችን በሰላም የመፍታት ፍላጎታቸው ይታይ ነበረ። ነገር ግን በተለይ ደግሞ የአይኤምኤፍን ስምምነት ከፈረሙ በኋላ የነበረችውን ተስፋ አሟጣው ነው ሄዱት። ከዚህ አንጻር የዛ ጊዜ ከደረጀ ጋር ስንናገር ትዝ ካለህ አንድ ነገር ያልኩህን ነገር አለ። በፕሮቨርብ አለ በኦሮሞ ውስጥ አባብለህ ዋሽተህ ማስታረቅ ይሻልሃል አባብለህ ዋሽተህ ከምታጣላ። የዛ ጊዜ የነበረ ነገር በተወሰነ ደረጃ ማባበል ነበረብኝ። ምክንያቱም ይ ፕሮብለም እኮ ሰዎች እኮ የምትለውን እያልክ እንደሆነ እንዳያስቡ የሚያደርጋቸው እኮ ለምሳሌ ጥያቄ ጠይቄኝ ነበረ። ዲቴል ማወቅ ፈልጎ ነበረ ስለ ታንዛኒያ ስለሆነ ዲቴልስ። ምክንያቱም አለመናገር አንድ ነገር ነው። አለመናገር አንድ ነገር ነው። ግን ያልከው ያልከው መሆኑን ለመቀበል ሰዎች የሚቸገሩበት ምክንያት እሱ ነው ልልህ ነው። ግን የኢትዮጵያ ስቴትስ የኢትዮጵያ ስቴት ያኔ ሬዚሊየንት ሆኖ አሁን ምን ተፈጥም? ሰዎች አይደለም፣ የራስህን ሰዎችን አትጥቀስ ነው። ግድ የለም የራሴ ሲሆን ችግር የለብኝም። ምን ምንም ችግር የለኝም፣ ችግር የለብኝም የራሴ ሲሆን የራሴ ይልለ ደወር ባት ንገረኝ እሱን ስቴቱ ያኔ ሬዚሊየንት ሆኖ አሁን ምን ሆነ? ስቴቱ ሬዚሊየንት ባይሆን ኖሮ እስካሁን ይፈርስ ነበረ። ሉክ አት ሱዳን፣ ሉክ አት ሊቢያ። ኢትዮጵያ ምንድን ነው ያልኩት? የኢትዮጵያ ስቴት እስካሁን መቀጠሉ ራሱ ሬዚሊየንት ነው፣ ሚራክል ነው። በስቴት እስካሁን መቀጠሉ ሚራክል መሆኑ ነው የሚያሳየው። የዛ ሚራክል ሲክሬቲ ደግሞ ኦልድ ስቴት መሆኗ ነው። ግን በዚህ ከቀጠለ ከዛ በኋላ እንደሆነ ዲስታንዳላይዝ ረጅም ጽሁፍ ጽፍ ያለው ነገር ግን ፋክት የግንዱ ስር ወደ ታይም መሄዱ እየተወዛወዘ በቀጠለ ቁጥር ዲኬ ማድረጉ አይቀርም። ሶ አሁን እያየን ያለነው ነገር ምንድን ነው መወዝወዙን አቁሞ ከማረጋጋት ይልቅ መቀጠሉን ግንዱን የመወዝወዝ ስራውን የመቀጠሉን እየቀጥለበት ስለሆነ አብይ ኢቨንቹዋሊ አገር ወደ አደጋ እየሄደ ነው። ካልቆመ በስተቀር ገዝግዞ ገዝግዞ ሊጥለው ይችላል። እስካሁን የቆየው ሪዚሊንት የሆነው ኦልድ ስቴት ስለሆነ ነው ከሚል ነው ስጋት አይግባችሁ ነበር ያልከው። ማለት እንደሚገመተው ዝም ብሎ ሀገር ይፈርሳል ማለት ትክክል አይደለም እንደነ ኢራን እንደ ሌሎች ጥንታዊ አገረ መንግስቶች ሁሉ የኢትዮጵያ አገረ መንግስት ሬዚሊየንት ነው ብለህ ነበር። አሁን ደግሞ ይሄ ነገር ሊፈርስ ነው እያልክ ነው። ቅድም የአውቶቡሷን ምሳሌ አንስቼ ነበረ። ያኔ ገደል አፋፍ ላይ ነበረች፣ አሁን ገደል ላይ ገደል ውስጥ ገብታልች ያልክ ነው እና ምንድን ነው የተፈጠረው መሀል ላይ የሚለው ለማወቅ ፈልጌ ነው። ከዛ በፊት ያልሆነ ምን ተፈጥሮ ነው አውቶቡሷን ምን ገደል ከተታት ገፍቶ? ከዛ በኋላ ቅድም እንዳልኩ የስቴት ሬዚሊየንስ ኮምፐሬቲቭሊ ማየት መቻል አለብ ሱዳን ኮላብስ ዋይ ኢጂፕት ኮንቲንዩ ሴም ሪቮሉሽን ሆነው ግብጽ ያላት ነገር ከሊቢያ ጋር ያላት ምንድነው፣ ኮምፓሬቲቭሊ ማየት መቻል አለብን። ከሱዳን ጋር ኮምፓሬቲቭሊ ማየት መቻል አለብን። ከዚህ አንጻር ስታየው አንዱ የስቴት ሬዚሊያንስ ማሳያ የስቴት ኤጅ እድሜው ረጅም የሆነ ስቴት ሮበስት የሆነ ብሮክራቲክ ስትራክቸር አሉ። ነገር ግን ኢቨን ሮበስት የሆነ እንደ ሲሪያ ለምሳሌ ሲሪያ ኦልድ ስቴት አይደለም። ኮንቲነንት ለአስራ አራት ዓመት የቆየው ጦርነት እንደ ሊቢያ አልበታተናትም። ኢዝሊ ግን ከአስራ አራት ዓመት በኋላ አሁን ያለበትን ሁኔታ ተመልከተው። እኔ እያልኩ ያለሁት ኢትዮጵያ ውስጥም ኢትዮጵያ ሬዚሊየንት በመሆኑ አስካሁን ቆይታለች። አምና ላይ አቢ አትሊስት ወደ ቀልቡ የመመለስ አዝማሚያ አሳይቶ ነበረ ፕሪቶሪያን ስምምነት በመፈረም እና ያንን ኢምፕልመንት ለማድረግ የሄደበት አካሄድ አሁን ግን እያየን ያለነው በተለይ ደግሞ የዲፕሎማቲክ ፕሬሩ ዶሜስቲክ ፕሬሩ እየቀነሰ ሲሄድ ጦረኝነቱን እየቀጠለበት የሚሄድ ከሆነ ኢኮኖሚውንም ሴኩሪቲንም እያዳከመ ስለሚሄድ ፕሮሎንግድ የሆነው ክራይሲስ የሀገሪቷን ስር መሰረት እያዳከመ ይሄዳል።